አሰላም አለይኩም ወረሐመቱላሂ ወበረካቱ። ቤተሰብ ሰላም ነው? አማን ናችሁ ወይ? እንዴት ነው? አልሐምዱሊላህ፣ እኛጋ ሰላም ነው። አክያ ጤና ፍራ፣ እንዴት ነው? አልሐምዱሊላህ እ ሰላም ነው። እና በየባለ ነበት ሰላምታችሁ ብዝዝት ትርፍርፍ እየበልላቸዋለሁ። ዛሬ ደግሞ የግብርና ስራ የኢትዮጵያ እንደ ኢትዮጵያ ማለት ነው። እኛ ጋር እንትን አታክልት እናጠጣለን። ይህ አታክልት ደግሞ ማታ ማታ ተብሏል። በሙቀት ሰዓት ማታ ማታ ነው የሚጠጣ መሰለኝ። አሁን ደግሞ ማታ ማታ እንጂ ጧት ጧት እንዳታጠጡ ተብለን አሁን በዚህ ሰዓት ነው የምናጠጣ ብላችኋለሁ፣ እና ምን ይደረጋል ሄደን ስንመጣ ደግሞ ውሃው እንትን የለም። ሄደን ስንከፍት ውሃው ደግሞ የለም ካዛን። እሺ ብለን ከሳራ ገባን ውሃው የለም። ምን እናድርግ? አላህ ረፍት አድርግ ብሎን ማለት ነው። በዛው እኛ ደግሞ በእግረ መንገዳችን ለምን ቪዲዮ አንሰራም ብለን በዛው እንዴት ነው? ሁሉ አማን ነው? ያው ያለን እኛ ጋር አልሀምዱሊላህ እረፍት በዓልን ነው። ሁሉ ነገር ሰላም ነው፣ አማን ነው። አልሀምዱሊላህ እና ውሃው እስከምትመጣ ድረስ እዚሁ እየተዘናና የሚመጣ ከሆነ ደግሞ መግሪባችን ሰግደን እናያለን። እላችኋለሁ እና እንዴት ነው አልሀምዱሊላህ እንትን ነው እኛ እንደምታዩ የወንዶችም የሴቶችም ስራ አይቀረንም። ግን ሁሌ አይደለም። አሁን እንትኑ የለም ነው አታከለ እንትን የሚለው የሚያጠጣው የለም ነው እንጂ አለመኖር መኖር ዛሬ እንደሄደ የት እንደሄደ አላውቅም። ብቻ ውሃን ከፈትን እና አንዳንዴ ዞር ዞር እያላችሁ እዩት። ችግር የለውም ለዛሬ ብቻ ታበለና እንጂ ሁሌ አናጠጣም። ካልተታደበ ሁሌ አናጠጣም። አንዳንዴ ነው የምናጠጣው። አለው ለራሱ ግን አንዳንዴ በምን ምክንያት እንደሆነ ባይገባኝም፣ ሰው ደግሞ እስኪ ዛሬ እንትን በሉ እናንተ አጠጡ ስለ፣ አሁን አንዳንዴ ነው የሚያዘን፣ ሁሌ አያዘንም። ስለሆነ ግማሹ ኛኛኛኛ አለ፣ ግማሽ ደግሞ ሽላ፣ ችግር የለም። አሁን ሁለታችሁ ሁለት ሰው ብቻ ነው ወደ እናጠጣ እንትን እንድላለን ብለን ወሃን ከብታለን ብለን ስንመጣ ደግሞ የለም፣ ዜሮ ሆኗል። አልሐምዱሊላህ። በዛውም እኛ መዝናኛ ይሆነናል። ብለ ሰበብ ውሃው የለም፣ ግን ውሃው እስከሚመጣ ድረስ ነው። ያኔ እንትን ብዬዋለሁ፣ ነግሬዋለሁ ለሰውየው ውሃ የለም ከታንከሩ ባታክልቱም በሁሉም ነገር እኛ አልሐምዱላ ሁሉ ገብነን እላችኋለሁ። ወላይ ስደስ ይባል አልሐምዱላ። ግን ዋና ለሰው ልጅ ጤናው አፍያ ነው። አፍያ ካለ ሰራው ቀላል ነው። አዲ ለሰው ልጅ የታዘዝ ነው ሁሌ አልሐምዱላ ብለን ጤንነት፣ አፍያ ጤና ካለን ወላይ የሰው ልጅ ስራ አይገድለውም፣ ስራ አይጎዳውም። ይጎዳል ቢጎዳም ለሞታ አያቀበለንም ኢንሻላ ስፖርት ነው በዛው እምላቸዋለሁ። እና እንትን ሲለን ደግሞ ውሃው እስከሚሆንማ የሚመጣ ደግሞ ማይ ወደዚህ ገና ነው። ከሰላት በኋላ ከሰላት በኋላ ሰላት እየደረሰ ስለሆነ መግሪብ ሰግደን ደግሞ በዛው እንለከባለን ውሃውን እያስር እያጠጣል። ዘና የምንልበት ለእኛ ሁሌ የሰው ቤት እያጸዳን የሰው ግቢ እያጸዳን የሰው አታክልት እያጠጣን እንዳንኖር፣ ያ ረቢ አላህ ለእኛ ወፍቆን በሀገራችን በአፊያ በጤና በራሳችን ግቢ ደግሞ ምን ኖር አላህ ያድርገን ያ ረቢ። ድዋ አድርጉላቸዋለሁ እና አልሐምዱሊላህ ውሀው በመሄዱ በቃ ከነገር ማ ዝም ብለሽ ነገር ማብረድ ይሻላል ብለን ስል መጣ ውሃው። ትንሽ ብላለች የለችም አልሐምዱላህ ብለን ወደ ቪዲዮችን ቀጥል እንላችኋለሁ። አይታችኋል ይሄ

እንደሱ ደግሞ አንዴ ከከፈሉ ከፈሉ ነው እንትን እላቸዋለሁ በቃ የሚከፍሉትን ብር እንጂ የሰራተኛ ድካም ይደክመዋቸዋል። በተለይ ኢትዮጵያ ስንሆን ወላሂ <سؤال> እኛ ጋር በጣም ነው የሚበረቱት። ለሌላ ሀገር ዜጋ ይሻላሉ። አረቦች ለሌላ ሀገር ዜጋ በጣም ይሻላሉ። በጣም ለውጥ አላቸው። እኛ ጋር ስንሆን ሱብሃነላህ በጣም ነው የሚበረቱት። በጣም እኛ ጋር እንትን ታበዛሉ። ምንም ማድረግ አይቻልም። ጠፋንታችን ነው አልሀምድሊላሂ ብሎ መቀበል ነው እላቸዋለሁ። ወላሂ እኛ ጋር አለን ሁሉም አለ፣ ግን በእኛ ላይ ነው አበሻ ላይ ነው እንትን የሚያበዙት ማለት ነው። ኢትዮጵያ ግውያ እያሉ የሚያበዙት ትኩረት የሚያበዙት ማለት ነው። ግን አልሀምድሊላሂ ጤና ካለ ደግሞ ሁሉም ነገር በተስፋ ታልፎታላችሁ። ድዋ ማድረግ ነው ለሁሉም ነገር አልሐምዱሊላህ ነው። አላፊያ ጤና ስለሰጠን ማለት ነው። ለምን እነሱ አይደክማቸውም ቢለው እንትን ቢሉ ይደክመናል። ግዴታ ነው። የሰው ልጅ ነን። የሰው ልጅ ሆኖ የማይደክመው የለም። ግን እነሱ ጭራሽም እኛን ቢስሚላህ፣ ድንጋይ ነው ወላሂ ነው የሚያረጉት። በቃ ምን ይደክማቸዋል፣ ምናምን የለም። በቃ ጥሪ ላይም ትእዛዝ ላይም፣ ትእዛዝ ላይም፣ በቃ የሆነ ነገርም እንትን ሲልባቸው እኛ ጋር ነው። በጣም ትኩረት ነው የሚያረጉት። ግን አልሐምዱሊላህ ደግሞ ግን እሺ፣ ብለን ትእዛዝን አክብረን ከዚህ በፊት ብዙ ማዞን አያውቅም። አለው ለራሱ ግን ይሄ አታክልት የሚያጠጣ ማለት ነው። ግን እንትን ሲል እሺ፣ መቼም እኛ ጋ ሁሉም ነገር ይበረታሉ ብለን መተን ነበር፣ ግን አልተሳካም። ዋው ሄደ። በእግረ መንገዳችን ነው ወደ ቪዲዮ የገባን ማለት ነው። እና አልሐምዱሊላህ በሉ ወላሂ፣ አረቦች እኔ እንጃ እኛ ጋር በጣም ይበረታሉ። አላህ ቀልብ እስጣቸው ነው። ጤና ካለን ሁሉም ነገር እንችለዋለን። ማይቻል ነገር የለም ለሰው ልጅ ግን ዋናው ትልቁ ነገር ጤና ነው። ጤና ካለ ሁሉም ነገር ይቻላል። አልሐምዱሊላህ ወለከልሐምድ ወለከልሽክር፣ አላህን ማሾከር ነው። ለምን ሁሉም ይሄን ወላሂ ሰርቶ ለማግኘት ሰርቶ ለመለወጥ ያልታደለ አለ። በሱ ምክንያት ደግሞ እኛ ደግሞ አልሐምዱላህ አላህ ሁሉ ነገር ሰጥቶን አፍያ ሰጥቶን ሙህሉ አካላት ሰጥቶን ሰርተን ለመለወጥ አላህ እስካበቃን ድረስ አልሐምዱላህ ብሎ ማሳለፍ የእኛ ግዴታችን ነው እና ሁላችሁ በተረፈ የሆነ ነገር ስትታዘዙ አትንጫነጩ። በቃ እሺ በሉ። በቃ አላህ እራሱ ወላሂ የሆነ ነገር ፈጥርላችኋለሁ እና በተረፈ ሰላም ሁንልኝ። ሰላማችሁ በየባላችሁበት ብዝዝት ትርፍርፍ ይበል። እና ሰላም ሁንልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።